የምንሞትለት የምንሞትለት ሃይማኖት እንጂ ሃይማኖት እንጂ የምንሞትለት የምንሞትለት ዘር የለንም ዘር የለንም። እንዳፈራ ሰይፍን እንዳፈራ እንዳፈራ ሰይፍን እንዳፈራ እንዳፈራ ሰይፍን እንዳፈራ እንዳፈራ ሰይፍን እንዳፈራ የጣና ቂርቆስ አምላክ እንዳፈራ ሰይፍን አለ ከኛ ጋራ እንዳፈራ ሰይፍን እንዳፈራ ማዕተብክና አደራ እንዳፈራ ማዕተብክና በዝቋላ ላይ ሞት አባቶችን አስመልክቶ እንግዲህ አንድ የመንግስት አካል ወንድማችን የተናገሩ የሚያስተላለፈው መልእክት አለ። እሱን የምንመለከት ነ የሚሆነው። ከዚያ በፊት ግን እስኪ የዝቋላ አባቶች ባለፈው የካቲት ሦስት ባለፈው ዓመት ማለት ነው፣ አባቶች ሲሞቱ ሲገደሉባቸው ምን ነበር ሲያስተላልፈው የነበሩት የሚለውን ነገር ሰምተን እንመለስ። ሁልጊዜ ፉከራ፣ ሁልጊዜ ዛቻ፣ ሁልጊዜ ልቀቁልን ነው ልቀቁልን ነው የሚለው። እንግዲህ ገዳሙን መነኮሳቱ ለቀው እነሱ ገብተው ሊቀድሱበት ይሆን፣ ሊያስተምሩበት ይሆን፣ ሊያቆርቡበት ይሆን አይገባኝም። ለፍተው ወጥተው ወርደው በላባቸው ያፈሩትን አጋዥ የሌላቸውን ደጋፊ የሌላቸውን ገዳሙን አራቁተዋል። አዝመራቸውን ወስደውባቸዋል። አንዳንድ ጊዜ ሰው ጠላት በሆነ ነገር ይገላል። ገሎትቶ ይሄዳል። አስከሬናቸው እንኳ በእውነቱ ለመናገር ተለቃቅሞ እንዲቀበር ነው መሳሪያ የያዘ ሰው ከመሳሪያ ከያዘ ሰው ጋር እንኳን ሰው ቢታገል ተኩሶብኝ ነው ምናምን ይባላል። መስቀል ከያዘ ይሄን ከያዘ መቁጠሪያ ከያዘ ቆብ ካደረገ ቀሚስ ከለበሰ ከደካማ በጣም ከመገደላቸውም በላይ ደግሞ የሚቆጨውና የሚጸጽተው የሚያንገበግበው ደግሞ ልክ እንደ ክፉ ሰሪ እንደ ክፉ አጥራጊ እንደ ወንጀለኛ በጥይት ተደብድበው የጥይት ወንፈል ያለባቸው ይመስል ሰው ባይሰማኝ ባለስልጣኖች ባይሰሙኝ ይግባኝ ለክርስቶስ እላለሁ ይላሉ። እኛ ይግባኝ ለክርስቶስ ከማለት በስተቀር ቅድመ ማስጠንቀቂያውን ሁል ጊዜ ደወል እንደውላለን እኮ። አቤቱታውን ያላቀረብንበት ከመንግስት ጋር ያልተነጋገርንበት ያልተወያየንበት መድረክ የለም። ነገር ግን ከተናገርናቸው ነገሮች ሁሉ አንዱም ተፈጻሚ አይደለም። በተናገርን ሰዓት በተናገርን ቁጥር ግን እንደለም የሚይዛቸው አካላት ያሉ ይመስለኛል። በተናገርነው ቁጥር የሚበሳጩ ሰዎችም ያሉ ይመስለኛል። ይሄ ገዳም እንዲህ ያለ ጥቃት ሊደርስበት እንዲህ አዳን ነው ሲባል ሰምተን አናውቅም። ይሄ ገዳም በእንዲህ ነው እንግዲህ አባታችን እንግዲህ የደብሮ አስተዳዳሪ ናቸው። በዚህ መንገድ ሲያስተላልፉ ነበር መልእክታቸውን እና ይሄን ነገር ሰምቶ ስራ ላይ ያዋለ የለም። እንናገራለን ሁል ጊዜ የሚሰማን የለም፣ የሚተገብር የለም ያሉ ነበር እና። እንደሰማችሁት እንግዲህ የእነዚህ አባቶች ወይም በዛን ጊዜ የተገደሉ የአራቱ አባቶች ስጋቸው ተለቅሞ ነው ምናምን የተቀበረው ያያችሁ ከሆነ እግዚአብሔር አምላካችን በረከታቸው ያሳደርብን። የነዚህ አባ አሁን የሞቱ አባትም እንደዚሁ ነው ነገርየው። አይታችሁ ከሆነ ቪዲዮን ያላያችሁ ካላችሁ በቴሌግራም በኩል ከስር ባለው አካውንት ተናግሮኝ ልክላችኋለሁ። ማየት ከፈለጋችሁ እዚህ ላይ ካሳዩዋችሁ የዩቲዩብ ህጉ አይፈቅድም። ቲክቶክ ላይ ፖስት ብታደርጉ የቲክቶክ ህጉ አይፈቅድም። ለምን በጣም ስቃይ የተሞላበት ሞት ስለሆነ አይፈቅድም ህጉ ይከለከላል። ስለዚህ ማየት የምትፈልጉ ካላችሁ ማየታችሁ ጥቅም ካሉ ለእናንተ የሚጠቅማችሁ ከሆነ የአባቶችን ፍቅር በልቦናች ይጨምርብናል። የተረገ ያለው ነገር የተረግብን የተፈጸመብን ያለውን ጭካኔ እንመለከት የምትሉ ካላችሁ ከታች ባለው በቴሌግራም በኳና ጉሮኛ ልክላቸው ለማለት ነው፣ ከጠቀማችሁ በሚል ነው። ከህግ ባለሙያ የሰማ ነገር አለ ከጠበቀ ማለት ነው ላሰማችሁ ስ ነበር ነገር ግን እንደ አንድ የኦርቶዶክሳዊ ልጅነት እንዲሁም ደግሞ እንደ አንድ የህግ ባለሙያ ዜጎች በሰላም ወጥተው መግባት እንዲሁም ደግሞ ያሰቡትን ዓላማ አሳክተው መንፈሳዊ ይሁን ዓለማዊ ተግባራቸውን መፈጸም በህግም በሞራልም በሰውነትም የተሰጣቸው መብቶች ናቸው። ሆኖም ግን አሁን አሁን ላይ እያየን ያለነው መንግስት በሀገር ውስጥም ሆነ ከውጭ ካሉ አካላት በሚኖሩበት ጫና ምክንያት የዜጎችን በህይወት የመኖር መብት ከማስከበር አንጻር ይሄ በስፋት ስራዎች መሰራት እንዳለባቸው የሚያሳዩ እና የሚያመላክቱ ጉዳዮች ውስጥ አንዱ በዝቋላ አቦ ቤተክርስቲያን ላይ እየደረሱ ያሉት የሞትና የመፈናቀል አደጋዎች ትኩረት ሊሰጥባቸው ይገባል። አሁን መንግስት አሁን ላይ ሰፊ የሆነ ኃላፊነትና ጫና እንዳለበት እናምናለን። ነገር ግን ቤተክርስቲያንና ምዕመናን ካህናትና አባቶቿ ሊቃውንተ ቤተክርስቲያን በተለያዩ ቦታ ላይ የሚደርስባቸው ሞትና መታረስ ሊበቃም ይገባል። ከዚህ ጋር በተያያዘ ደግሞ በዋነኛነት መንግስት ያለበት ጫና የበዛ እንደሆነ ምዕመናን ወይም ደግሞ ቤተክርስቲያን ራሷን ልጠብቅ የሚገባበት ስርዓትና አሰራር ወይም ደግሞ አደረጃጀትን ሊፈቅድ ይገባል ብያምናለሁኝ። ስለሆነም ሮሚያም የኦሮሚያም ክልል ሊሆን እንዲሁም ደግሞ የፌዴራል መንግስታት እንደዚህ አይነት ጉዳዮች በተለይ ቤተክርስቲያንና ና ገዳማውያን ፍጹም ዓለማዊ ያልሆነ ፍጹም መንፈሳዊ የሆነ ማንነት ያላቸውን ተቋማት መጠበቅ ላይ ከአቅም በላይ በሆነ ሁኔታ ነገሮች መደረግ ባይቻሉ እንኳን ዜጎች ወይም ደግሞ ምእመናን እንዲሁም ደግሞ ቤተክርስቲያን ራሷን መጠበቅ የምትችልበትን ፈቃድ ሊሰጥ ይገባል ብላለሁ። ስለሆነም ጠቅላይ ቤተ ክህነቱም ሆነ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ከዚህ ጉዳይ ጋር ተያያዘ ከመንግስት ጋር ጥብቅ የሆነ ግልጽ ውይይት በማድረግ ለአንድና ለመጨረሻ ጊዜ እንደዚህ አይነት ሞትና መታረዞች እንዲሁም ደግሞ ስደትን ለመከላከል የሚያስችሉ አቋም ላይ ይደርሳሉ ብዬ ተስፋ አድርጋለሁ። እንደ አንድ የህግ ባለሙያ እና እንዲሁም እንደ ምእመን ይህንን በጋራ እንድንወጣ መልእክቴን፣ ሀሳቤን አስተላልፋለሁ። ለሞቱት ነፍሳቸውን በአብርሃም አጠገብ በደጋጎች አጠገብ ያኖርልላለሁ። አመሰግናለሁ። ወንድማችን እግዚአብሔር ይስጥልን። እግዚአብሔር አምላካችን ባለበት ይባርክ ስራኔ ያብዛል ያላማት ፈልጋ አስፈልማት ፈልጋለሁ። የህግ ባለሙያ ሆነው እንኳን በዚህ ወቶ በድፍረት ሲናገሩ፣ አንድ ከቤተ ክህነት የሚናገር አባት ነው ያጣና፣ አሁን ላይ የህግ ባለሙያ ነው፣ መንግስት ያውቀዋል የመንግስት ባለሙያ ነው። ነገር ግን ወቶ በዚህ መንገድ የሚናገሩ ወንድም እህቶች፣ ክርስቲያኖች አሉ። ነገር ግን ከቤተ ክህነት ማን ነው ሲናገር? እየሰማ አይደለም ይሄ ነገርና እኛም ስናገር ነበር፣ እንደራጅ እያልን ነበር። ብዙዎች ባይዘው እንደራጅ ስላሉ ነው። እነ መምህር ምህረትአብን ተመልከቱ፣ ሌሎችንም ተመልከቱ። እንደራጅ ሲሉ ነው ከሀገር የሚያስወጧቸው የሚያሳዷቸው። እንደራጅ የሚቃስ ሰሙ ነውና ወንድማችንም እንግዲህ እንደሚያጋጥመው አናውቅም። ጀራን አከይ እንጠብቅ ለማለት እፈልጋለሁ። እስቲ ከዛ ከዝቋላ ላይ የሚሰማ አንድ መነባነብ ወይም ግጥም ነገር አለ። የሚያስረከስና ማለት ነው። ቀጥታ ወደ መነባ ነው ግጥም ወስዳቸዋል። ሰቆቃው ዝቋላ

ትልቅ ሰው አንተ ተራራ ዝቋላ እንደ ወይን ረጋጭ ቀሚስ ግርጌ ዙሪያን ለምን ቀላ ርዕሰ አውነ ተዘግዝቆ የጸለየብህ የመንፈስ ልጁ ባፈሙዝ በግፍ ሲነደል በቅርብህ ምነው ነው አንተ ባይ ምነው ነው ሳይ እግዚኦ፣ እግዚኦ እግዚኦ እግዚኦ የ የ የ ወይቁ ወይቁ ስምዓነ አምላክነ ወመድኃኒነ ስምዓነ አምላክነ ወመድኃኒነ እየተደረገ እንዲህ እንኳን እንደ ራእይ እንባን ሽቅብ እየረጨን በስሙር ልብ እንላቅስ እንዋቅስ፣ ነጫጭም እንደለበሱት እንደ ራእዩ እንካሰስ፣ ታረስ ከመቸነው እንበል፣ በምድር ላይ ይሄደም የሚፈስ እንደ ሰቆቃው ነቢይ የሆነ ልብን ሁሉ አስብ እንበል፣ ስድባችንን እይ አቤቱ

ክርስቶስ መሰረትነት የአቅሌስያ ዘኢትዮጵያ ጣራና ግድግዳ ሆኑ፣ በአጥንታቸው አንድ አቆሙ፣ ስጋና ደምን ለሰኑ፣ በተገፈፈ ቆዳቸው ጣሪያ ሆነው ተከደኑ። እግዚአብሔር ያስሆናሽ ባሸናብሰ ቤተ ክርስቲያኖ ስ ጥለስ እንዳለው በግብጽ ይሰም ሲፈስ ደመ ሰማዕት እስኪገርመው የገደለው ዘር ሆኖ 30 60 እልፍ ምምን የሚያበቅል ነው። ግና ይኹንና ሰማዩ ኢትዮጵያ ሆኖ አደባባዩ ሮም ሳለ ጴጥሮሳችን ጳውሎሳችን በምክሩ ወደ አስገደለ ወደ ኔሮን አቤት አንደን ወደ ቄሳር አናላዝም፣ እናቅር በዚያው ስናዝም ባፍ በመጽሐፍ

አሜን ሳለ እና የአባባችን በረከታቸው ሬት ምልጃቸው ከኛ ጠገብ አይለይ ለማለት ፈልጋለሁ። ደስ የሚል ስሜት አብ የሚያደርግ ነውና፣ ባለፈው ዓመት እንደዚህ አይነት ነገር ሲደረግ ነበር። አሁንም ከገነሽ ጊዜ በኋላ እንደዚህ አይነት ነገር ሲደረግ ይሄዳሉ አባቶች። አሁን ላይ ሲሞቱ ድምፅ ያልሆኑ ነው፣ ሲገድሉ ድምፅ ያልሆኑ ነው፣ ሲጨፈጨፉ ወደ ድምፅ ያልሆኑ ነገ እንደዚህ አይነት ነገር ለማድረግ የሚጓዙ አይታጡምና፣ ለማንኛውም ይፈጠ ነገር አብሬ ምን መለከቶ ነው የሚሆነው። አንድ ወንድማችን ነው መስ ያሳለፈ መልእክት አለና፣ እሱም ሰምተን እንጨርሳለን። በዝቋላ እስካሁን እንግዲህ አባ ኃይለ ሚካኤል የሚባሉ ትልቅ አባት አስራ ሁለት ዓመት ሙሉ ባርመሞ በዋሻ ዘጥተው የኖሩ የነበሩ ከገዳሙ አባቶችና ለሳቸው ስርከብስታቸውን ይዞ ከሚሄደው አርዴት በስተቀር ማንም ስለሳቸው የሚያውቅ ሳይኖር በዋሻ ዘጥተው የሚኖሩ አባት ናቸው። ትናንት የተቀበሩት ስማቸውን ተገኝቷል። ሁለት ሰዓት ብሎ በግር ብዙ ተፈልጎ ከ30 ሜትር በላይ ቁመት ባለው ገደል ነው የጣሏቸው። በጥይት ከገደሉ በኋላ አይናቸውን ሁሉ አውጥቶ ነው የጣሏቸው። እኒህን አባት አምጥተው አባቶቻችን ትናንት ከሳቱ በኋላ ቀብረዋቸዋል። ከሳቸው ጋራ ሌሎች ስምንት አባቶች በዛ አካባቢ ባሉ በሌሎች ዋሻዎች አርሞ አድርገው የኖሩ አባቶች ነበሩ። ከነዚህ ውስጥ እንግዲህ ስምንቱም ተገኝተዋል። እግዚአብሔር ይመስገን። ለስምንቱ መገኘት ለኒህ የተገደሉት አባት እግዚአብሔር በእውነት አክሊለ ሰማዕታትን ክብረ ሰማዕታትን እንደሚሰጥልን ተስፋ እናደርጋለን። የአባቶቻችን የቅዱሳን አምላክ ኦርቶዶክሳዊ ተዋህዶ ቅዱስ ቤተክርስቲያንን ሁልጊዜም አይተዋትምና፣ ለእነዚህ አባቶቻችን ስለ ሃይማኖታቸው፣ ስለ ቅድስት እምነታቸው ብለው ዋጋ የከፈሉ አባቶቻችንን ዋጋቸውን አያሳንስም። እግዚአብሔር ዋጋ ማያሳንስ አምላክ ስለሆነ ለእኔ አባታችን ክብረ ሰማይታትን አክሌለ ሰማያታትን የነ ቅዱስ ጊዮርጊስን ትሩፋት የሚሰጥ አምላክ አይነሳቸውም፣ ይሰጥልናል። የከበሩ አባት ናቸው። አስራ ሁለት ዓመት ሙሉ ከሰው ርቀው ባህር ሙማ ይኖሩ ኮቸሮ፣ በጣም በብዙ ቀን ነው እየተላከላቸው። ከብዙ ቀን በኋላ ትንሽ ትንሽ ኮቸሮ እየተላከላቸው እሷን እየቀመሱ ነው። ባህር ሙማ ይኖረው የነበረው ከማንም ጋር አይገናኙ አርዲታቸው እንኳን ኮቸሮን ይዞ ሲመጣ እሳቸው አይናገሩትም። አስቀምጦ ይሄዳል። ካስቀመጠበት ቦታ ያነሳሉ። መቁኖሚያቸውን ማስቀመጫ ቦታ አለው። እዛቸው ወስዶ ኮቸራቸውን ያስቀምጣል። ሁሉም ዋሻዎች ላይ የወሰደ ያስቀምጣሉ። አርድእቶቹ እና እኒህ አባት ናቸው እንግዲህ ተገለው የተገኙት። ሌሎቹ እግዚአብሔር ፈቃድ ተርፈው ተገኝተዋል። ደዋሽ ተወሰዱ የተባሉትም ያው ተገኝተዋል። እሳቸውም ሁሉም ተገኝተዋል። ሁሉም አባቶች ተገኝተው ወደ ገዳሙ መጥተው ላይ በዓት ተሰጥቷቸው አርምሟቸውን ሳይፈቱ አሁን ድረስ በዚህ ያሉ ሀያ ሁለት ዓመት ሙሉ አርምሞ ያደረጉ አባቶች ሁሉ አሉ። ከዚህ መሃል እስከ ሀያ ሁለት ዓመት ድረስ የዘጉ አባቶች ሁሉ ተገኝተዋል። እነዚህ አባቶች መጥተው ገዳሙ ውስጥ በዓት ተሰጥቷቸው ተቀምጠዋል። አርምሟቸውን እስካሁን አልፈቱ። በጣም በጣም በጣም የሚያሳዝን ነገር ነው፣ ገዳሙ ላይ የተፈጸመብን ከዋሻው አባቶችን በማስለቀቅ ዋሻውን የሽፍታ ቦታ ለማድረግና ገዳሙንም ደግሞ ለአምልኮ ባዕድ መጠቀሚያ ለማድረግ ይህ ሁሉ ጥቃት እየተፈጸመ ያለው። ስለዚህ የሚመለከተው አካል ሁሉ አሁንም ቢሆን ይህ ጥቃት፣ ይህ ስጋት አሁን ድረስ ስላለን የሚመለከተው አካል ሁሉ እንዲያይልን፣ እንዲያውቅልን እናደርግ። ለሁሉም ሰው እናሳውቅ። ሁላችንም በምንችለው መጠን መረጃና አጋራ ለሁሉም ባለ ድርሻ አካላት የደረሳቸው ኃላፊነታቸው ድርሻቸውን እንዲወጡ ግፊት እናደርግ። ነዳማችንን አምላካችን እያይር ይጠብቀልን። ቤተ እግዚአብሔር ያስፈልን። ዝቋላ አቡነ ገብረ መንፈስ ቅዱስ ደብረ ከዋክብት ነው። የከዋክብት ቅዱሳን ቦታ ነው። የዛድጎ አባታችን የአቡነ ገብረ መንፈስ ቅዱስን ምልጃና ጸሎት መከታ አድርገው ረዴት እግዚአብሔርና አጋዥ አድርገው ተጋዷቸውን በዚያ እየፈጸመ ያሉ በጣም በርካታ አባቶች አሉ። ትንሹ አቦስ እስከ መባል የደረሱ አባቶች አሉ። የተጠቀሙ በርካታ አባቶች አሉ። ለብቃትና ቅድስና የደረሱ አባቶች ያሉበት ገዳም ነው። እስካሁን ድረስ ያለጠፉበት ትልቅ ገዳማችን ነው እና ይህንን ገዳም እግዚአብሔር አምላካችን ዛሊኮ አቡነ ገብረ መንፈስ ቅዱስ ጋር ይጠብቅልን። በእውነት አጽመተ ያቆይልን፣ አባቶቻችንን ከጥፋት ይሰውርልን፣ ይደብቅልን አምላካችን እግዚአብሔር የእነሱ መኖር ለእኛ መኖር ትልቅ ዋጋ አለውና እኛን በጸሎት እየረዱ በእድሜ በጤና እንድንኖር ያደረጉን አባቶቻችን ናቸው። ሁላችንም ከመዓት የሚሰውሩን ከታዘዘ መዓት ከተቃጣ መቅሰፍት ሁሉ የሚሰውሩን አባቶቻችን ናቸው እና ከእነዚህ አባቶቻችን በረከታቸው እንድናገኝ እግዚአብሔር ይርዳን። ሁላችንም ግን ለሁሉም ሰው እናዳርስ፣ መረጃ ለሁሉም ሰው እናዳርስ። የሚመለከተው የበላይ አካል ይህን ነገር በትኩረት እንዲያዩትና ተጨማሪ ጥበቃ እንዲደረግ በእርግጥ አሁን ድረስ አንዱ የመንግስት ጥበቃ ኃይሎች እዛ ቦታ ላይ ነገር ግን ከዚህ በላይ ያስፈልጋል። ይህ ጊዜው ነው ጥቃት የሚደርስበት ገዳሙ። ለዚህ ገዳሙን ዘላቂ በሆነ መልኩ መጠበቅ ያስፈልጋል እና ለሁሉም ሰው እናደርስ። የጻድቁን ያው ነገሩ መንፈስ ቅዱስን የከበረ በሌት በረከታቸው ስልማናቸውን ላይ ያሳድርብን ትሩፋታቸውን ወንድማችን እግዚአብሔር ይስጠን። እንግዲህ በረከታቸው ረብን አባቶቻችን። በጣም ደስ የሚል ዜና ነው የጠፉትም ተገኝተዋል፣ ግማሾቹም ቢሆን የሚል ነገር ነው የሰማነው እና እውነት ከሆነ እግዚአብሔር ይስጥልን። ግን አሁንም ቢሆን ይሄ ነገር ምን እንደምላችሁ እንጃ። ቀጤ ዓመት ይደገማል ነገር እየው ምክንያቱም ቦታ ይፈለጋል። ለምን ይፈለጋል? አምልኮ በዓል ይፈለጋል። ለምን ይፈለጋል? ከአንድ ወንድሜ ጋር አውርቼ ነበር። ጸው ለምን እንደሚፈለግ ነገሬያችሁ ነበር። እሱም ወንድማችን አውርቱን ነበር። ወደ ኋላ ተመለሱና፣ ከዚህ ቃላ ተደወልልኝ ያልኩትን ቪዲዮ ገብታችሁ ቼክ ማድረግ ትችላላችሁ። ወንድማችን ቴሌጆር ከሄደም ይሄ ነገር ገልጸው ተናርጓል። ቦታ የሚፈለገው ለዚህ ለዚህ ለዚህ ነው። መንግስት ለዚህ ለዚህ ቦታን ይፈልገዋል። ኦኬ። የዛ ገዳዮቹ ደግሞ ለዚህ ለዚህ አምልኳቸው ምን ይፈልጋሉ? ገዳሙ ይፈልጋል፣ በቃ ስለዚህ ውጡ ነው የተባሉ ያሉት። ቅድም አባቶች ሲናገሩ ቦታን ለቃችሁ ውጡ ነው የተባለው እያሉ ያሉት። ቦታን ለቃችሁ ውጡ ነው የተባለች ቤተ ክርስቲያን ይዞታ ሊዘረፍ እያለ ማንም ሲናገር አንስማም። የመንግስት አካልም ከላይ ያደርጋል እያየን አይደለም። ከላይ ቢደረግ ነው እዚያ ባልሞቱ ነበር። በዛ ቤተ ክህነት ደግሞ ምን ሲናገር ይሰማል? አይደለም ምንም መግለጫ አይወጣም። ምንም ነገር የሚባል ነገር የሚወጣው የሆነ አባት ከጨረቃ አጥሩ ታረቀ ማለት ነው። ኦኬ ትናንት ሾሞ ነበር፣ ዛሬ ደሞ ጫካ ውስጥ ነበሩ። ጠርቶ ሾማችሁ አጨደቁላቸው ለማለት ስምንት ጊዜ ማስተባበቂያ ይወጣብናል። ስምንት ጊዜ መግለጫ ይወጣል። ሚዲያው ሁሉ ሊዘግበዋል። ይህን የቤተክርስቲያኑ ኦፊሻል ሚዲያ ራሱ ሲዘግብ የሰማ አይደለም። ይሄን ነገር እየዘገበ እያየን የሰማ አይደለም። ይሄን ነገር ዋይ ለምንድን ነው እየሆነ ያለው? ይሄ ነገር ምንድን ነው ከጀርባው ያለው? ለምንድን ነው የማይናገሩት? ትናንት ስትናገሩ የነበራቸው አባቶች ቅድም ሚዲያ ሳይቻል ለምንድን ነው የማትናገሩት አንዳያችሁ ወይ ካታፈናችሁ ከሆነ ተይዛችሁ ከሆነ ንገሩን እና ቁርጣችሁን እንወቅ፣ ለእናንተም ድምጽ እንሆናችሁ። እንደው ከቻለ እና ለማንኛውም እናንተን በዚህ ጉዳይ በኮመንት ላይ አስፈሩልኝ። የእግዚአብሔር አምላካችን ከሞት አባት በረከታቸው ያሳደረብን የጠፉትን ደግሞ እግዚአብሔር አምላካችን ጠብቆ ወደ ቤታቸው ወደ በረታቸው ይመልሳቸው ለማለት ፈልጋለሁ። በቀጣይ በአስተማሪ በቀጣይ እንግዲህ በአዲስ መረጃ እስከምንገ ያመረሱላችሁ ቪዲዮ ላይክ እና ሼር ያደርጋችሁ ለሚመለከቱ አካል ድረስ ማድረጋችሁ እንዳትረሱ። የእግዚአብሔር ሰላም ከእናንተ ጋር ሀገራችን፣ ሀገራችን ኢትዮጵያን፣ አለማችንን ልጁ ደግሞ ሃይማኖት የተባለውን ሰላም ያደርግልን ያጽናልን ቸርቆ